በጣም ሰላም ጤና ስጥልኝ። ክቡራትና ክቡራን የጠበቃ የሱፍ የዩቱብ ቻናል ተከታታዮች እንዴት ናችሁ? እነዚህን በዝርዝር ለእናንተ የምነግራችሁን ነገሮች ሳታጣሩ ምንም አይነት ቤት አትግዙ፣ የሽያጭ ውል ስምምነት አታድርጉ፣ ምንም አይነት የቀብድ ክፍያም ሆነ ሙሉ ክፍያ እንዳትፈጽሙ። ቤት ከመግዛታችሁ በፊት ማድረግ ስላለባችሁ ቅድመ ጥንቃቄ አንድ በአንድ የምነግራችሁ ነው የሚሆነው። ይህን ሂደት እንድትከታተሉኝ እጋብዛችኋለሁ። የመጀመሪያው ማድረግ የሚጠበቅባችሁ አንድን ቤት ከመግዛታችሁ፣ የውል ስምምነት ከመግባታችሁ፣ ቀብድ ከመክፈላችሁ፣ ቅድመ ክፍያ ከመክፈላችሁ በፊት የባለቤትነት ማረጋገጫውን ማየት አለባችሁ። ቤቱን የሚሸጥላችሁ ሰው በእርግጥም የዚህ ቤት ሕጋዊ ባለቤት መሆኑን ማረጋገጥ የመጀመሪያው እርምጃችሁ ሊሆን ይገባል። ይህን ለማድረግም እንግዲህ የቤቱን የባለቤትነት ሰነዶች ለምሳሌም የይዞታ ካርታውን፣ የሊዝ ውሉን፣ የሽያጭ ውሉን ከመሬት አስተዳደር ወይም ደግሞ ከሚመለከተው የመንግስት አካል ቀርባችሁ ማረጋገጥ ያስፈልጋል። እጁ ላይ ይሄ ሻጭ ነኝ የተባለው ቤት እሸጣለሁ የሚላችሁ ሰው ወይም ደግሞ የቤቱ ባለቤት ነኝ የሚላችሁ ሰው ወይም ደግሞ የእሱ ተወካይ ሊሆን ይችላል። በእጁ የያዘውን ካርታ የሊዙልና ሌሎች ሰነዶችን ማየቱ ብቻ በቂ አይደለም። ምክንያቱም በአሁኑ ሰዓት ለማጭበርበር እየተባለ ኦሪጂናል የሚመስሉ ትክክለኛ የሚመስሉ ካርታዎች እየተሰሩ በዚህም አጋጣሚ ደግሞ የተጭበረበሩ ሰዎችም ስላሉ እሱም የሚያቀርብላችሁ ሰነዶች ትክክለኛ ስለመሆናቸው ከሚመለከተው የመሬት አስተዳደር የተሰጡ ስለመሆናቸው በፋይሉ ላይ በማህደሩ ላይም የተያያዙና ያሉ ስለመሆናቸው ተጨማሪ ማጣራቶችን ማድረግ አለባችሁ። አንዱ ማጣራት ያለባችሁ ቤቱን የሚሸጥላችሁ ሰው በእርግጥም የቤቱ ሕጋዊ ባለቤት ስለመሆኑ የቤቱን ባለቤትነት ማረጋገጥ ነው። በሁለተኛ ደረጃ ማጣራት ያለባችሁ የእዳ ማጣራት ማድረግ አለባችሁ። በቤቱ ላይ ምንም አይነት እዳ፣ ለምሳሌ የባንክ ብድር፣ ያልተከፈለ ግብር እንደሌለ ማረጋገጥ ያስፈልጋችኋል። ይህን ለማድረግም እንግዲህ ከሚመለከታቸው አካላት ማጣራት ያስፈልጋችኋል። ከባንክ ከገቢዎች ቢሮ ማጣራት ያስፈልጋል ማለት ነው። እነዚህን ማጣራት አለባችሁ። እነዚህን አጣርታችሁ ይህንን ቤት ለመግዛት ስትወስኑና ወደ ሽያጩል የምትሄዱ ከሆነ አንደኛ የምታደርጉትን የሽያጩል ውሉን በጥንቃቄ ማንበብ ይጠበቅባችኋል። የሽያጩል ከመፈረማችሁ በፊትም ሁሉንም አንቀጾች በጥንቃቄ ማንበብና መረዳት ያስፈልጋቸዋል። በተለይም የቤቱን መግለጫ፣ የካርታ ቁጥሩን፣ ካሬውን፣ የሚገኝበትን አካባቢ፣ አዋሳኞቹን፣ እነዚህን የቤቱን መግለጫ የተመለከቱ ዝርዝር መግለጫዎችን በደንብ ማየት፣ የዋጋውን መጠንና የአከፋፈል ዘዴውን ራሱ በደንብ ማየት አለባችሁ። የቤቱን የርክክብ ጊዜም እንደዚሁ ትኩረት አድርጋችሁ ማየት አለባችሁ። ሌላ ውሉን ጥሳችሁ ከተገኛችሁ ካልተፈጸመ የሚያስከትለውን ሕጋዊ ኃላፊነትና ውጤት፣ የመሳሰሉትን ነገሮች በጥንቃቄ መመልከትና መረዳት ያስፈልጋል። በሁለተኛ ደረጃ ውል ስታደርጉ ሕጋዊ አማካሪ መጠቀም ያስፈልጋችኋል። የምትገዙት ንብረት እንግዲህ የሚሊዮኖች ግምት ያለው የሚያወጣ ሚሊየን ንብረቶች ሚሊየን ገንዘብ አውጥታችሁ ነው ይህንን ቤት የምትገዙት። ስለዚህ ምናልባት ለሕጋዊ አማካሪ የተወሰነች ክፍያ ብክፍሉ ነው የሚሆንባችሁ ወጪ የሚሆንባችሁ። ስለዚህ ሕጋዊ አማካሪዎችን ብትጠቀሙና የሽያጩልም በሚዘጋጅበት ጊዜ የሕግ ባለሙያ ጠበቃ ብታማክሩ በጣም ይረዳችኋል፣ ጠቃሚ ይሆንላችኋል። በኋላ ለሚ ለሚገጥማቸው ችግር ለሚገጥማቸው እንቅፋቶች በጣም ትልቅ አስተዋጽኦ ይኖረዋል ማለት ነው። እነዛን ችግሮች በመቀነስ ወይም በማስቀረት ሂደት ውስጥ እንግዲህ የሕግ ባለሙያው ወይም ጠበቃው የሁሉን ህጋዊነት ያረጋግጥላችኋል። ሊያጋጥሟችሁ የሚችሉ ችግሮችን አስቀድሞ ይጠቁማችኋል እና በአጠቃላይ የእርስዎን ጥቅም ያስከብራል ወይም ደግሞ ያስጠብቅላችኋል ማለት ነው። ሌላው በሦስተኛ ደረጃ ውሉን ስታደርጉ የሁሉም ተዋዎች ፊርማ መኖሩን ማረጋገጥ አለባችሁ። በውሉ ላይ እንግዲህ ሁሉም ተዋዎች ሻጭና ገዢ መፈረማቸውን፣ ምስክሮች መፈረማቸውን፣ ፊርማቸውን በህጋዊ መንገድ መረጋገጡን ማረጋገጥ ያስፈልጋችኋል ማለት ነው። እንግዲህ ይህን ሁላ ካደረጋችሁ ደግሞ ቀጣዩ የክፍያ ስለሆነ የክፍያ ዘዴን በተመለከተም እንግዲህ ክፍያውን በውሉ ላይ በተስማማችሁት መሰረት መፈጸም ያስፈልጋችኋል። ክፍያውን በባንክ በኩል ብትፈጽሙና በባንክ ክፍያ የፈጸማችሁበትን የባንክ ስሊፕ ብትይዙ ይመከራል ማለት ነው። በኋላ በመካከላችሁ በሻጭና በግዢ መካከል አለመግባባቶች ቢፈጠሩ ይሄ ደረሰኝ ወይም ደግሞ ይሄ ባንክ ስሊፕ በማስረጃነት በሰነድ ማስረጃነት ለምትፈልጉት ዓላማ ማቅረብ ስለምትችሉ ማለት ነው። ሌላው ደረሰኝ መያዝ ነው። ለተከፈላቸው ገንዘብ እንግዲህ ደረሰኝ የሚሰጣቸው ከሆነ ኦፊሲያ የሆነ ደረሰኝ መያዝ ያስፈልጋቸዋል። እንግዲህ እነዚህን ሁሉ ፈጽማችሁ ቤቱን ከገዛችሁ በኋላ ይህ ባለቤትነት የስም ዝውውር ነው። ቀጣዩ የሚሆነው እንግዲህ የሽያጭሉን ከፈረማችሁ በኋላ የቤቱን ባለቤትነት ወደ ስማችሁ ለመዛወር ለመሬት አስተዳደር ወይም ደግሞ ለሚመለከተው የመንግስት አካል ውሉን ይዛችሁ የሽያጭ ውሉን ይዛችሁ ሌሎች አስፈላጊ ሰነዶችን ይዛችሁ ማመልከት ያስፈልጋል ማለት ነው። ለዚህም የስም ዝውውሩን ለማድረግ እንግዲህ የሚያስፈልጉት ሰነዶች የሽያጩ የባለቤትነት ማረጋገጫ ካርታው፣ የክፍያ ደረሰኞች፣ የታክስ ክፍያ ካለበት ማረጋገጫዎችና ሌሎች አስፈላጊ ሰነዶችን ማቅረብ ያስፈልጋችኋል ማለት ነው እንግዲህ የባለቤትነት ስም ዝውውሩን ወደ እናንተ አዘዋውራችሁ ካጠናቀቃችሁ ወይም ደግሞ ከጨረሳችሁ በኋላ እንግዲህ በእናንተ ስም ይህ ንብረት በአግባቡ መመዝገቡን በስማችሁ በትክክልም ካርታ ሳይጓደል ምንም ችግር ሳይኖርበት ተረጋግጦ የተሰጣችሁ መሆኑን ማረጋገጥና በጥንቃቄ ማየት ያስፈልጋችኋል ማለት ነው። እንግዲህ ስለዚህ እነዚህን ነገሮች ማድረግ አለባችሁ ማለት ነው። ውድና የተከበራችሁ የፕሮግራም ተከታታዮች፣ ነገር ግን ከቤቱን ከመግዛታችሁ በፊት እንደው እንደ ጥቆማ ያክል ሌሎች ጥንቃቄዎችን ብታደርጉ ደግሞ ይመከራል። ለምሳሌ ቤቱ የሚገኝበትን የአካባቢ ሁኔታ የውሃ አቅርቦቱን፣ የኤሌክትሪክ አቅርቦቱን፣ የመንገድ ተደራሽነቱን አስቀድማችሁ ማረጋገጥ ያስፈልጋል። ቤቱን ከቻላችሁ በአካል ጎብኝታችሁ፣ ፈትሻችሁ ምንም አይነት ችግር እንደሌለበት ማረጋገጥ ያስፈልጋችኋል። ቤቱ በባንክ ወይም በሌላ አካል የተያዘ ከሆነም ከመግዛታችሁ በፊት እዳው መከፈሉን ማረጋገጥ ያስፈልጋችኋል ማለት ነው። እንግዲህ ይህ በተለይ በውጭ ሀገር የምትኖሩ የፕሮግራሜ ተከታታዮች በአካል እናንተ ቤቱን ሳታዩት በተወካይ አማካኝነት የምታደርጉ ከሆነ ከፍተኛ የሆነ ጥንቃቄ ማድረግ አለባችሁ። በውጭ ሀገር የምትኖሩ የፕሮግራሜ ተከታታዮችም ንብረቶችን በሀገሩ ስትገዙ በስማቸው እንዲገዛላችሁ ማድረግ አለባችሁ። ምክንያቱም ብዙ ውጭ ሀገር የሚኖሩ ሰዎች ገንዘቡን ልከው በሌላ ሰው ስም ንብረት አስገዝተው በኋላ ላይ ችግር ውስጥ የሚወድቁበትና የሚካዱበት ሁኔታ ስላለ የለፉበትን ሀብትና ንብረት ገንዘብ እየተቀሙ ስለሆነ ይህንን ጥንቃቄ ማድረግ ያስፈልጋቸዋል። ጠቃሚ የሆነ መረጃ ለእናንተ እንዳቀረብኩ ይሰማኛል። አብራችሁ ስለቆያችሁና ይህንን መረጃ ስለሰማችሁ ደስ ብሎኛል። መልካም ጊዜ እንዲሆንላችሁ እመኛለሁ። ባይ ባይ